በጥንዶቹ ሳምሶም እና እሌኒ መሃል ገብታ ያሴረችው ሳምራዊት በመጨረሻው ማንም ያልገመተው ነገር ገጠማት። ሙሉ ታሪኩን ከቪዲዮ ታገኙታላችሁ። አብራችሁን ቆዩ። በቅርብ ጓደኛቸው የተፈተኑት ጥንዶች ከእንቅልፍ የቀሰቀሳት ከሌሊቱ አምስት ሰዓት ተኩል የተደወለላት ስልክ ነበር። በደመነፍስ ተነስታ ስልኳን ስታየው ማታቀው ቁጥር ነበር በዚህ ሰዓት ማን ሊደውል ይችላል ብላ ልተወ ወይስ ላንሳው? በሆነ ሀሳብ ውስጥ ሆና አነሳችሁ። ሄሎ፣ ወይዘሪት ሌኒ። በዛኛው የነበረ ቀጭን የሴት ድምፅ ነበር። አሁነኝ ማን ልበል? ይቅርታ ምታቃት ሴት እንዳትሆን ብላ ድምጿን በደንብ እያስተዋለች ነበር፣ ግን ከዛን ቀን በፊት የደዋያን ድምፅ ሰምተው አታውቅም። አቶ ሳምሶም የመኪና አደጋ ደርሶት ሆስፒታል ነው የሚገኘው። ስልኩን ከፍተን ነው ስልክሽን ያገኘ ነው እና እባክሽ የሚፈርም ወረቀት ስላለ በፍጥነት የምትመጪ። ባለቤት ነሽ አደል? ውዷ ባለቤት እሌኒ የሚለውን ስላየን ነው የምንደውልልሽ። የሴትየዋ ድምጽ ነበር። እሌኒ ተኝታም ስለነበር ህልም እያለመች ያለች መስሏታል። አንዳች የመታት ነገር ያለ ይመስልም ባለችበት ድርቅ አቀረች። ወይዘሮ ኤሌኒ ሄሎ ይሰማሻል አደል? እባክሽ ጥቁር አንበሳ ሆስፒታል ቶሎ ድረሺ። ሄሎ ወይዘሮ እሌኒ ሄሎ። ስልኩ ተዘጋ። ይህ እንዴት ሊሆን ይችላል? ቤቱ ተኙ ተነበር እኮ እንዴት ሊሆን ይችላል? እንደ እብ ተነስታ መኝታ ቤቷ ላይ ብቻዋን ማውራት ጀመረች። አይ ተሳስተው ነው፣ ወይም ፕራንክ ይሆናል እኮ። አዎ በእርግጠኝነት እየቀለደብኝ ነው ያለው እርሱ ጋር ለመደወል ከእጇ የወደቀችው ነው ዋይላን ፈልጋ ልታገባው አንድ ወር የቀረተን የምትንሰፈሰፍለት ነጫኛዋ ጋ ለመደወል ጀመረች። ስልኩን አንስቶ አንቺ ፈሪ ፍራንክ ነው እንዲላት እየጸለየች ነበር። ወህዷ ጥቂት እንደ ጠራም ስልኩ ተነሳ። ሄሎ ሄሎ፣ አንተ ሳሚ ቆይ፣ በዚህ ሰዓት ምን ቀልድ ነው? ልብ ድካም ልታሲዜ ነው እንደምትፈልገው። ቆይ ደግሞ ማነች የደወለችልኝ? አንተን እኮ ነው ሳሚ ገና ስልኩ ከመነሳቱ ነበር ተደስታ ሰፍ ብላ ማውራት የጀመረችው ወይዘራ እሌኒ ይቅርታ ተረጋጊና አድምጭኝ እባክሽ ባለቤትሽ በአሁኑ ሰዓት ድንገተኛ ክፍል ውስጥ ቀዶ ጥገና እየተሰራለት ነው ግን ደግሞ አንቺ ግድ መፈረም ያለብሽ ወረቀት አለና ተረጋጊና ተወለድረሽ ቅድም ያነገረቻት የሴትየዋ ድምፅ ነበር በድጋሚ ሰማቸው አንዳሽ ነገር ልባን ሲወጋው ተሰማት። ቀድሞ ሆኖም ያቀረቀሩ አይኖቿ እንደ ጎርፍን በዋን ያፈሶት ጀመር። ቆይ ግን እንዴት ከሰዓታት በፊት አዋርቻዋል ነበር እንዴት? መጮፉም ማልቀስም ጀመረች። ግን ሴትየዋ ያለቻት ነገር አእምሮዋ ላይ መጣ። መፈረም ያለበት ወረቀት አለ። ደግሞ ሳምሶም አልሞተም፣ በህይወት አለ። ልብሷን እንኳን ሳትቀይር ከነ ፒጃማዋ መኪናውን አስነስታ ወደ ሆስፒታሉ መብራር ጀመረች። ከሳምሶም ጋር የሚተዋወቁት ከዩኒቨርሲቲ ወጣ ስራ ልታመለክት ሲፎያን ይዛ ቢሮውን ስታንኳኳ ነበር። ገና ሳምሶም እንዳያት ነበር ለማንም ሴት የማይበገረው አለቱ ልቡ መብታት የጀመረው። በቦታ ተገርሞ ሳይጨርስ ደግሞ ሲቪያን ሲያየው የዩኒቨርሲቲው ስቃያ ልጅ መሆኗን አወቀ። ጠይቋት ስትመልስለት የነበራት በራስ መተማመንም ይበልጥ በርሷ ላይ ፍላጎት እንዲኖረው አደረገ። ምንም ሳይንገራግርም ሁለቴ ሳያስብም ተቀጥረሻል ብሎ ልቡ ላይ ከዚህ በፊት ተሰምቶ የማያውቀውን ስሜት እንዲፈጠር ያደረገችውን ሴት በእጁ ባትቋመጠ። እሌኒ በመጀመሪያ ትኩረት ባትሰጠውም እርሷን በትህትናውና ስራ ወዳድነቱ እየማረካት ይበልጡንም መግባባት ጀመሩ። ከቀን ወደ ቀንም መግባባታቸውና ግንኙነታቸው እየጠነከረ መጥቶ አንዳቸው ያለ አንዳቸው ህይወትን ማሰብ እስከሚከብዳቸው በፍቅር አብረው ከነፉ፣ ተዋደዱ። ሀገር ምድሮ ፍቅርስ እንደነሱ እያለ እስከሚወራላቸውም ደረሱ። ሁለት ደስ የሚሉ የፍቅር ዓመታትን ካሳለፉ በኋላ ነበር ሳምሶም ከሁለት ሳምንት በፊት ትልቅ ሆቴል ውስጥ ወዳጅ ዘመድ እና አዝማድ በተገኙበት ታገቢኛለሽ ወይ ጥያቄ ያቀረበላት። ከፍቅር በዘለለ ሁለቱም ጎጆ ቀልሰው አንድ ጣራ ላይ መኖር ሊጀምሩ መሆኑም ሁለቱም ብቻ ሳይሆን ያላቸውን ፍቅር የሚያውቅ ሰው ሁሉ ነበር ያስደሰተው። ግን ምን ይሆን በኩል ያለሌት ደውለው የወደፊት ባሌና የልጆች አባት ብላ የምታልመውን ፍቅሯን አደጋ ደርሶብታል ብለው ደውለው ያረዷት። በሀሳብ ጭልጥ እንዳለች ከመቼው እንደደረሰች ሳይታወቃት ሆስፒታል ደረሰች። ባለቤትሽ በደረሰበት የመኪና አደጋ ጭንቅላቱ ጋር አደጋ ደርሶብታል፣ ቀዶ ጥገና እያደረግንለት ነው። ምንም ነገር ቢፈጠር ግን ኃላፊነትን የሚወስድ አካል ያስፈልገናልና አባክሽ ፈርሚ ብለው ገና እንደደረሰች አንድ ወረቀት ላይ ያስፈረሟት። ታዲያ በዚያ የጭንቅ ሰዓት ሆና ያየችው ነገር አስደንቃትም አስገረማትም። የሁለቱ ጓደኛ የሆነችው ሳምራዊት ከእርሷ ቀድማ መታ ኖሮ ኮሪደሩ ጋር በጭንቀት መንፈስ ስትንጎራደድ አየቻት። እንዴት ከኔ ቀድማ ልትገኝ ቻለች? ደግሞ ደሞስ ማን ነግረዋት ነው? እኔ ብቻ ልል እንዴ ደወሉት? በፍጥነት እሷ ጋር ሄዳ ሳምራዊት ላጠራቻት ሳምራዊት በጣም የተረበሸ ስሜት ውስጥ ለነበረች የሄርሜላን መምጣት አላስተዋለችውም ነበር። ስሟን ጠርታ ፊት ለፊቷ ስታያት መንፈስ ያየች ያክል ደነገጠች። እሌኒ፣ በጣም አዝናለሁ፣ ደህና እንደሚሆን አምናለሁ ብላ አቅፋት ተንሰቅስቃ ማልቀስ ጀመረች። ሳምራዊት የእጮኛዋ ነገር ያሳሰባት እሌኒም፣ ቀድሞውኑ ስሜቷን የሚጋራ ሰው ትፈልግ ነበርና ተቃቅፈው አብረው ለደቂቃዎች አለቀሱ። ሰው እየረበሻችሁ ነው፣ እባካችሁ ድምጻችሁን ቀንሱ ተብለው ሲቀመጡም ነበር። እሌኒ እንዴት ከሷ ቀድማ ሆስፒታል ልትገኝ እንደቻለች ሳምራዊትን የጠየቀቻት፣ ድንገት ያጎቴ ልጅ ደግሞ እርሱን ለማድረስ ስመጣ ነበር። ሰምሶምን የያዘችው አምቡላንስ የደረሰችው ደም በደም ሆኖ ነበር። ሰው መመን ነበር ያቃተኝ። ፊቱ በደንብ ስላጠበ እሱም አልመስም ብሎኝ ነበር ግን በኋላ ሐኪሞቹ መታወቂያውን አውጥተው ሳምሶም አበበ ብለው ሲመዘግቡ ሳይ እውነትም እሱ እንደሆነ ገባኝ። እሌኒ በጣም አዝናለሁ ብላ ማልቀስ ጀመረች። በጣም እንደፈራች ያስታውቅ ነበር። እጇ አላ ሲንቀጠቀጥ ነበር። እሌኒ ነገሮች ለምን እንደሆነ ባይገባትም ይከነክኗት ጀመር። ውስጧ በጣም ቢያዝንና ቢጎዳም ከሷ በላይ የሳምራዊት እንደዚህ መሆን ግን አልጥም ብሏታል ቀድመው ነው። በእሷ ጉዳይ ምቾት አይሰማትም ነበር። ሳምሶም ከቀዶ ጥገና እስከሚወጣ ድረስ ግን ለምን ያጎትሽ ልጅ ጋር ደርሰን አንመጣም? በዛውም ንፋስ እንወስዳለን አለቻት። ሳምራዊት አንዳች ነገር የምታት ይመስል ክዋለች። ለምን እንሄዳለን? እዚህ ሆነን እንጠብቅ እንጂ። ምናልባት ዶክተሮቹ ከእኛ የሚፈልጉት ነገር ይኖር ይሆናል አለቻት እየተንተባተበች። አይ ግድ የለሽም እንሄድ አንዘገይም እኮ ቶሎ እንመለሳለን፣ አለቻት ተነስታ እጇን ይዛ ልታስነሳት እየሞከረች ውስጧ የተፈጠረው ጥርጣሬ ለማጣራት ብላ። አይ እሌኒ አያስፈልግም፣ ምክንያቱም ያጎቴ ልጅ እኮ ብዙም አልቆየም፣ ደህና ነህ ብሎት ቶሎ ነው ወደ ቤት የተመለሰው። እኔም ሳምሶውም ሌ ብዬ እንጂ ቶሎ ነው የተመለሰው አለቻት። እሌኒም በሳምራዊት መልስ ይበልጡን ውስጧ የነበረው ጥርጣሬ እየጨመረ መጣ። ግን ምንም ቢሆን ነገሩ ላይ መድረስ ያቀርም ብላ ተቀመጠች። ሰዓታትን ከፈጀ ቀዶ ጥገና በኋላ ዶክተሩ ከቀዶ ጥገና ክፍል ወጣ። እሌኒ ዶክተሩን ስታየው ሮጣ አስጋ መሄድ ጀመረች። ሳምራዊቱን ከኋላዋ እየተከተለቻት ነበር። ዶክተር ሳሚ እንዴት ነው? ደህና ነው አደል? ብላ ጠየቀችው። እሌኒ ፈራ ተባያለች። ደህና ነው፣ ያደረግንለት ቀዶ ጥገና በስኬት ተጠናቋል። ግን አደጋው ጭንቅላቱ ባኃይል ስለመታው የማስታወስ ችለታዋን አጥቷል። በተረፈ ደና ነው። ከጥቂት ሰዓታት በኋላ ይነቃል ብለን ተስፋ እናደርጋለን አለ። ደስታን ፍርሃትም ነበር ሲሰማት የነበረው። ደና በመሆኑ እረፍት ቢሰማትም የማስታወስ ችለታዋን ማጣቱ ግን ፍርሃትን ለቀቀባት። የሰርጋቸው ቀን የቀረው አንድ ወር ነበርና ቤተሰብ ልንጋባ ነው ካላችሁ ቀን ጀምረው ሽርጉድ ጀምረዋል። እነሱ በላይ የእነሱን መጣመር የሚናፍቅ ብዙ ሰው አለና ተረበሸች። ዶክተር እንዴት ነው ግን ሙሉ ለሙሉ ነው ማስታወስ የማይችለው ብላ ጠየቀችው። በከፊል እንኳን የሚያስታውሳቸው ነገሮች ሊኖሮች፣ በምንም ነገር እርግጠኛ መሆን አንችልም ብሏት ሄደ። ዋናው ደህና መሆኑ ነው። እኔን መቼውን ሊረሳኝ አይችልም ማለት አለች በውስጧ ከኋላዋ ወደ ነበረችው ሳምራዎች እየዞረች በቀጣይ ሳምንት በሚቀጥለው ክፍል እንገናኛለን። የማር ኤርትራ ካዩቱብ ቻናል ቤተሰብ መሆናችን አትርሱ። ለብዙ ሰው ይዳረሰ እንድም ሰብስክራይብ፣ ላይክ፣ ሼር በማድረግ አዛንጎ በቀጣይ ሳምንት እስከምንገናኝ ድረስ ቸር ቆዩ።